ፍሬያማነት የሰው ልጅ ሁሉ የተፈጠረበት ከህያው እግዚአብሔር ለሰው ልጆች የተሰጠ የህይወታቸው ግብ ነው። እግዚአብሔር ሰውን ስፈጥር ለፍሬያማነት ብቻ ነው የፈጠረ። ሁሉን አጠናቆ ሰው ፍሬያማ እንዲሆን ነው ትእዛዝ ያስተላለፈበት። እግዚአብሔር ሰውን ፈጠረ መባረክ ስጀምር ያስተላለፈው የመጀመሪያ በረከት ከእግዚአብሔር ዘንድ የተቀበለው ፍሩት ፉል። ክርስቶስ ኢየሱስ ያመኑ ሰዎች ደግሞ ከህይወታቸው ከሚጠበቅባቸው የመጀመሪያው ከሆኑት ወሳኝ ጉዳዮች አንዱ በተቀበሉት በእግዚአብሔር ህይወት ፍሪያም የማሆኑ መገለጥ ነው። የሰው እጣ ፈንታ ከእግዚአብሔር አፍ የወጣው ቃል እንጂ ስለ አራቱ አቅጣጫ ሰሜን፣ ደቡብ፣ ምዕራብ፣ ምስራቅ አይደለም። ከእግዚአብሔር አፍ ምን አይነት ቃል ነው የመጀመሪያ የወጣብን? ቢ ፍርቱ። ስለዚህ ፍሬያማነት ለእኔ እግዚአብሔር ሰውን ፈጥሮ በሰው ህይወት ላይ የዘራው ፍሬያማ ሁን ያለው የእግዚአብሔር የአፉ ቃል ውጤት በሙላት የሚታይበት እግዚአብሔር ያ ከአፉ ያወጣው ቃል ፍጻሜን የሚያገኝበት የህይወት አይነት ነው። ፍሬያማነት የሰው ልጅ ሁሉ የተፈጠረበት ከህያው እግዚአብሔር ለሰው ልጆች የተሰጠ የህይወታቸው ግብ ነው። በክርስቶስ ኢየሱስ ያመኑ ሰዎች ደግሞ በህይወታቸው ከሚጠበቅባቸው በህይወታቸው እና የመጀመሪያው ከሆኑት ወሳኝ ጉዳዮች አንዱ በተቀበሉት በእግዚአብሔር ህይወት ፍሬያማ ሆኖ መገለጥ ነው። ስለዚህም ነገር ዛሬ እዚህ ስቱዲዮ ውይይት እናደርጋለን። የተከበራችሁ የክርስቶስ አካልና ሙላት ቤተ ክርስቲያን ሚዲያ ተከታታዮች ያላችሁበት ሁሉ ሰላም ሰላምን ለእናንተ እመኛለሁ። ስለ ፍሬያማነት ፍሬያማነትንና እግዚአብሔርን እንዲሁም እግዚአብሔር ስለ ፍሬያማነት በዓል እንዲያከብሩና እንዲሁም ደግሞ በዚህ ዘመን ፍሬያማ ሰዎችና በህይወታቸው የሚገጥመውን ቻለንጅና የጠላትን ውጊያ በተመለከቱ ሀሳቦችን ዛሬ ከእናንተ ጋር በዚህ ስቱዲዮ እናነሳለን። ከእኛ ጋር እጅግ የተወደደና ፍሬያማ ጊዜ እንደምታሳልፉ ሰዓታችሁን በከንቱ እንደማታቃጥሉ ተስፋ እናደርጋለን። በጣም እንደምትማሩበት እናምናለን። ለዚህ ውይይት ዛሬ ከነጋር እዚህ ታላቅ እንግዳ ይገኛል። እንግዳዬ ራሱን እንዲያስተዋውቅ በአክብሮት ጠይቃለሁ። ስለመጣ ደስ ብሎኛል። አመሰግናለሁ። እኔም ደስ ብሎኛል። እኔ አቤል አባተ እባላለሁኝ በቤተ ክርስቲያን በመጋቢነት አገለግላለሁኝ። በተለያዩ ዘርፎች ላይ መጽሐፍ ቅዱስን አስተምራለሁኝ፣ እማራለሁ። አመሰግናለሁ ዛሬ እዚህ አብረን የተረዳነውን። የእግዚአብሔርን ቃል እውነት ለሚሰሙን ሰዎች ከመላው ዓለም ላሉ ሰዎች እንድናቀርብ እግዚአብሔር እድሉን ስለሰጠን የተመሰገነ ይሁን። አንተም ደግሞ ሀሳቤን ለማካፈል ስለመጣ ከልቤ አመሰግናለሁ። መጋቢ አቤል አባተ እንግዲህ በቤተ ክርስቲያን ከሚያገለግለው አገልግሎት በተጨማሪ በተለያዩ ስነ መለኮት ትምህርት ቤቶች ትምህርቱን የእግዚአብሔርን ቃል የሚያስተምር ነው። ዛሬ ከእሳቸው ጋር እጅግ ፍሬያማና ውጤታማ ጊዜ እንደምናሳልፍ በጣም በጌታ አምናለሁ እናንተም እንድትከታተሉን በጌታ ፍቅር እጠይቃለሁ እንዲሁም ደግሞ ይህንን ሚዲያችንን የምትመለከቱትን ቻናል ሳብስክራይብ ሼር እና ኮመንት በማድረግ ለሌሎች ወዳጆች ደግሞ የእግዚአብሔርን ቃል እውነት ለመረዳት ለሚፈልጉ ሰዎች ሼር እንድታደርጉ በጌታ ፍቅር ጠይቃችኋለሁ ወደ ሀሳቡ እንመጣለን ቀጥታ ወደ ውይይታችን እንገባለን እግዚአብሔር ስለ ፍሬያማነት ምን ተናግሯል? ፍሬያማነት ደግሞ ምንድን ነው? እስቲ ፓስተር፣ ባንተ አመለካከት ፍሬያማነትን እንዴት አድርገህ ታየዋለህ? ወደዛ እንግባ። አመሰግናለሁ። እሺ፣ ስለ ተሰጠኝ እድል አመሰግናለሁ። አይ ቲንክ ፍሬያማነት በሰው ህይወት ላይ ብቸኛውና ትልቁ ቁልፍ ነገር ነው። ከዘላለም ልጀምርና ፍሬያማነትን ከሞት ባሻገር ልጀምርና ሰዎች ምናልባት ለማውራት በምን ይዘት እንደምረዱት አላውቅም በአጭሩ እዚህ ላይም እንደ ወንጌል ስራዬ ግልጽ አድርጌ ማለፍ የሚፈልገው የስጋ ሞት ካለ ከሞት ባሻገር ህይወት እንዳለ ግልጽ ነው እና ፍሬያማነት ከዘላለም ይጀምራል እና ዘላለም ደግሞ እግዚአብሔር ነው ያንን አዘጋጅቶልናል እና ወደዚህ ሳመጣው የዘላለሙ ፍሬያማነት በእግዚአብሔር የምናገኘው ነገር ነው ወደዚህ ላምጣውና ፍሬያማነት ምንድን ነው የሚለውን ሀሳብ ሳነሳ እዚህ ውስጥ ሰው የሚለውን ቃላት ማምጣት ፈልጋለሁኝ ሰው ከየት ተገኘ ማን ፈጠረው የምለውን ስንነጋገር ሰውን የፈጠረው እግዚአብሔር ነው። እንግዲህ ሁላችንም ምላሽ ልንሰጥ የምንችለው ግልጽ የሆነ መልስና ጥያቄ ነውና፣ ይህንን ለምንድን ነው ያነሳሁት? ከፍሬያማነት ጋር ለማገናኘት እግዚአብሔር ሰውን ስፈጥር ለፍሬያማነት ብቻ ነው የፈጠረው፣ ለፍሬያማነት ብቻ ነው የፈጠረው። እግዚአብሔርም እንደ ራሱ ሰውን በመፍጠሩ ፍሬያማ ነበር። ስለዚህ ሁሉን አጠናቆ ሰው ፍሬያማ እንዲሆን ነው ትእዛዝ ያስተላለፈበት። ከእግዚአብሔር የመጀመሪያው እግዚአብሔር ሰውን ፈጠረ መባረክ ሲጀምር ያስተላለፈው የመጀመሪያ በረከት በረከት ከእግዚአብሔር ዘንድ የተቀበለው ፍሩትፉልነስ ነው። ቢ ፍሩትፉል የሚል ነበር። ይህንን ዘራበት የሰው ጠፈንታ ከእግዚአብሔር አፍ የወጣው ቃል እንጂ ስለ አራቱ አቅጣጫ ሰመን፣ ደቡብ፣ ምዕራብ፣ ምስራቅ አይደለም። አጭር፣ ረጅም፣ ቁርቀይ፣ ምናምን ይሄ አይደለም። ከእግዚአብሔር አፍ ምን አይነት ቃል ነው የመጀመሪያ የወጣብን? ቢ ፍሩትፉል። ስለዚህ ፍሬያማነት ለእኔ እግዚአብሔር ሰውን ፈጥሮ በሰው ህይወት ላይ የዘራው ፍሬያማ ሁን ያለው የእግዚአብሔር የአፉ ቃል ውጤት በሙላት የሚታይበት ነው ብዬ በአጭሩ መልስበት ደስ ይላል። ዋ በቃ እግዚአብሔር ያ ከአፉ ያወጣው ቃል ፍጻሜን የሚያገኝበት የህይወት አይነት ነው። ፍሬያማነት የድካም ሁሉ ውጤት ነው ማለት እንችላለን። ፍሬያማነት የድካም ሁሉ ውጤት ሰው ቢሰራ፣ ቢዘራ፣ ቢማር ቢያገባ ቢያገለግል የትኛውም አይነት ነገር ቢያደርግ ውጤት ከሌለው ፍሬያማ አይደለም። ሰው የድካም ሁሉ ውጤት የሚለካው በፍሬያማነት ነው፣ በፍሬ ነው የሚለካው። በጣም አመሰግናለሁ። ወደ ፍሪያማነትን እና እግዚአብሔርን አንስተን እናወራ። እግዚአብሔር እና ቅድም አንድ ሀሳብ ያነሰዋል። ዘፍጥረት ምዕራፍ አንድ ከቁጥር 28 ላይ እግዚአብሔር ሰዎችን በመልኩ ፈጠራቸው። ከፈጠራቸው በኋላ ባረካቸው የሚል ቃል አለ እና በእንግሊዘኛው መጽሐፍ ቅዱስ እግዚአብሔር የባረከው በረከት ቢፍሩትፉል የሚል ነበር። ፍሬያማ ሁን የሚል ትርጉም ነው የምናየው። እና እግዚአብሔር ፍሬያማ ሁን ብሎ የባረከበት ምስጢሩ ወይም ፍሬያማነትና እግዚአብሔር እንዴት ይገናኛሉ? ከብሉ ኪዳን እስከ አዲስ ኪዳን ስንመለከተው እግዚአብሔር ከዚህ ጋር እንዴት ነው ከፍሬያማነት ጋር ራሱን ያገናኘው? በጣም አመሰግናለሁኝ ትክክል ነው። መጀመሪያ ላይም ለማንሳት እንደሞከር ትንሽ እናንሳ ና ፍሬያማነትና እግዚአብሔር የሚገናኘው ዘፍጥረት ምዕራፍ አንድ ቁጥር አንድ ላይ እግዚአብሔር በመጀመሪያ ሰማይና ምድርን ፈጠረ። ቁጥር ሀያ ስድስት ስንወርድ እግዚአብሔርም አለ ሰውን በመልካችን ና እንደ ምሳሌያችን እንፍጠር አለ። እዛ ፈጠራቸው፣ ወንድና ሴት አድርጎ ፈጠራቸው እያለ ይቀጥላል በሚላሪ ሆነ ክፍል ስለሆነ ነው አሳጥረ፣ ወደ ሐሳቤ ለማለፍና እግዚአብሔርና ፍሪያማነት የሚገናኘው እግዚአብሔርን እንመልከት። መጀመር እግዚአብሔርን ስንመለከት ያው ይባላል ወይ አይባል? በትክክል ይባላል። እግዚአብሔር ምዕራፍ አንድ ላይ በራሱ ስራ በእውነት ፍሬያማ ነበር አለ ይላል ያለውን አከናውኖታል፣ ፈጽሞታል ያ በእግዚአብሔር ስብእና ሰው ተፈጥሮ ነበረ። ምዕራፍ ሁለት ሰባት ላይ ከምድር አፈር አበጀ፣ እዛ የነበረውን ሰው አምጥቶ እዚህ ወይም በአፍንጫው የሕይወትን እስትንፋስ እፍ ሲል የእግዚአብሔር ፍሬ መታየት ጀምሯል። የእግዚአብሔር ፍሬ ኬት ነው የጀመረው? ከሰማይ ነው የጀመረው። ሰማይ ተዘረጋ፣ ምድር ጸናች ፀሐይና ጨረቃ ሰማያዊ ፍጥረታት፣ ምድርም የብስ ወይም ባህርም እንዲያስገኙ እግዚአብሔር አዟቸው ነበር። እነሱም አስገኙ። ሰውም ተፈጠረ፣ በዚህ በምድራዊ ድንኳን ስጋ ውስጥ ገባ። ተመልከቱ፣ እግዚአብሔር በስራው ሁሉ ጻድቅ፣ ፍሬያማ ሁሉም ተከናውኖለታል። ከእግዚአብሔር እንነሳ ስለ ፍሬያማነት እግዚአብሔር ከጀመራቸው። እንዴት ሰውን ከእግዚአብሔር ጋር ሊያወዳድር ነው ሊያነጻጽር ነው የሚል ሃሳብ ጋር አይገናኝም የእግዚአብሔር ማንነት ነው ይሄ። እግዚአብሔር ከፍሬያማነት ውጭ የሆነ ማንነት የለውም። ስለ እኛ ለማውራት አስቀድመን በደንብ ስለ ፍሬያማነት ነው ማውራት ያለ ሰው እግዚአብሔር በሁሉ ፍሬያማ ነበረና እኛን ስፈጥረን ደግሞ፣ አዳም ጋር ስንሄድ ዞዊ ላይፍ ይላል ግርኩ ጋዲስ ላይ የእግዚአብሔር አይነት ህይወት ነበረው አዳም። እና ቅድምም ለማንሳት እንደሞከርኩ እግዚአብሔር በሁሉ አከናውኖለታል መጽሐፉም እኮ ሰማይና ምድር ሰራዊታቸውም ሁሉ ተፈጸሙ ምዕራፍ ሁለት ቁጥር አንድ ላይ ስለዚህ ሁሉም በማከናወን በመፈጸም ደግሞ ዝም ብሎ መፈጸም አይደል ሁሉም መልካም ነበረ ይላል ያ ሁሉም መልካም ነበር። የእግዚአብሔር ሁሉ ተከናውኗል። አዳም ደግሞ ሰው ነው። ሰው ሆኖ የእግዚአብሔር ሕይወት ነበረበት። ምን ዓይነት በረከት ነው የተባረከው? እግዚአብሔር አባት ነው፣ አዳም ልጅ ነው። ልክ እንደ እነ በሁሉ ነገር የሚከናወን ሰው በሁሉ ነገር ነው እግዚአብሔር አሁንም ደግሞ አለው። እግዚአብሔር ያልተሳካለት የሚባል አቅጣጫ የለም። ያ ይህ ሕይወት አዳም አለ እግዚአብሔር በሁሉም ነገር በሁሉም አቅጣጫ ተሳክቶለታል። ሰማይና ምድርን ፍጥረታትን ሰራዊቶችን በሙሉ በመፍጠሩ ይዘት በሁሉም ምን ተሳክቶለታል። እግዚአብሔር አዳምን የነ ህይወት ይኑርህ ነው ያለ። አንድ ምሳሌ ላንሳላችሁና